እጅግ የሚያሳዝንና ልብ የሚሰብር ዜና ተሰምቷል። ጌዲ እናትና አባቱ በድንገተኛ አደጋ ሲሞቱ ነበር። በቤተሰቦቹ ሀዘን ምክንያት ስትሮክ መጥቶት ሰውነቱ ፓራላይዝ የሆነው ይኸው ለ12 ዓመታት በመቄዶንያ እንክብካቤ እየተደረገለት ቆይቶ ዛሬ በ34ተኛ ዓመቱ ከዚህ ዓለም በሞት ተሰናብቷል። የቀብር ስርዓቱም በነገ ዕለት ይፈጸማል ተብሏል። ጌዲ ነብስ ይማር። ይህ የምትመለከቱት ግለሰብ ወንድ ሆኖ ሳለ የሴቶችን ጡት ማስያዣ ለብሶ በሴቶች አረማመድ ካትወክ እያደረገ በአዲስ አበባ ጎዳናዎች ሽርብትን እያለ ቲክቶክ ቪዲዮ እየቀረጸ ይገኛል። የተመሳሳይ ፆታ ግንኙነት ጉዳይ እጅግ በጣም አሳሳቢ በሆነበት በዚሁ ጊዜ እንዲህ አይነት ለመልካም ጸባይ ተቃራኒ የሆኑ ድርጊቶችን እየፈጸሙና እየተቀራረጹ በቪዲዮ እና በሌሎች መልኮች ለሕዝብ ማሰራጨት እስከ አንድ ዓመት በሚደርስ እስራትና እስከ 10ሺህ ብር የሚደርስ የሚያስቀጣ ወንጀል መሆኑን የሕግ ባለሙ ሙያዎች እየገለጹ ይገኛል። አንድ አሳዛኝ ዜና ልንገራችሁ። እጅግ በጣም ያሳዝናል። እነኚህ ከጀርባዬ የምትመለከቷቸውን ልጆች የማያውቃቸው ሰው አለ ብዬ አላስብም። ኢቢሲ ውድድሩ ካለቀ በኋላ ምንም እንኳን በደረጃ ቢያጠናቀቁም ያለምንም ክፍያ ፊቱን አዙሮባቸዋል። ሰዎች መንገድ ላይ ስንሄድ ሀብታም ሆናችሁ ገንዘብ አበድሩን ላለመጋበዝ ነው እኛን ምሸሹት ብለው ያስጨንቁናል። እኛ ግን ደረጃ ይዘን አንድ ብር አላገኘንም። እሱ ሲቅር በኢትዮጵያ ሕዝብ ፊት አብረን እንሰራለን የኢቢሲ ሰራተኞች ናችሁ ያሉትን ቃል ራሱ እስካሁን አልፈጸሙም። ከዛም አልፈው ሌሎች ሰዎችን ነው አምጥተው ስራ የሚያሰሩት። የኢትዮጵያ ህዝብ ይፍረደን። ይኸው ከአራት ወር በላይ ካለ ስራ ተቀምጠናል ሲሉ እነኚህ ልጆች ምሬታቸውን ተናግረዋል። ቪዲዮ ሀጫሉ ሁንዴሳ ኤአይ ከናርጌ ሄዱን ገደ ማል አከናት ድጋሜ ቤቱ ሲላ ሶ አጫሉ ሁንዴሳ ጅራቴ ኮንሰርቲ ጉጉዳ አከና ቆጴሴ ኑሌ ወጂን በሸነነቱ ሬዩ